በስማ አብ ወወል ወንፈስ ቅዱስ አዶ አምላክ አመን ስንክሳር ዘውረሃ መጋቢት ሁለት አንድ አምላክ በመሆን በአብ ወልድ ቅዱስም፣ መጋቢት 22 በዚህች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ከተማ ገብቶ ቤተ መቅደሱን በአያ ግልግል ተቀምጦ በመዞር ወሳና እያሉ እንዲያመሰገኑ አደርጓል። ይህም ስለ እርሱ እያንዳንዳቸው በዘመናቸው ነቢያት የተናገሩት ትንብት ይፈጸም ዘንድ ነው። ያዕቆብ በክርስቶስ ስለተመሰለው ስለ ልጁ ይሁዳ አህያውን በዘይት እንጨት ላይ ያስራል ውርንጫውንም በወይን ሐረግ አለ። ዘካርያስም የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ግልግል ተቀምጦ ይመጣል አለ። ኢሳያስም ንጉሥሽ የጻድቅ የዋህ የሆነ ይመጣል፣ ዋጋውም ከእርሱ ጋራ ነው፣ ሥራውም በፊቱ የተገለጠ ነው፣ በአህያ ግልግልም ላይ ይቀመጣል አለ። አብርሃምም የሰለን ስንጣፊ ይዞ መሰውያውን በዞረ ጊዜ ይህችን ዕለት ተድላ ደስታ የምደረግባት የእግዚአብሔር በዓል ብሎ ጠራት። ዳዊትም ከህፃናትና ከልጆች አንደበት ምስጋናን አዘጋጀህ አለ። ሰሎሞንም የህፃናት አንደበታቸው የተቃናች የሆነች አለ። ሁለተኛም ልጆችና ሽማግሌዎች በኢየሩሳሌም ይጫወታሉ፣ መርኩዛቸውም በእጃቸው ውስጥ ነው አለ። ዳግመኛ መትከያዎችሽን አሰፍተሽ ድንኳኖችሽን ዘርጊ ያለም አለ። ይህንንም የትንቢት ነገር ለመፈጸም በከበረ ወንጌል እንደተጻፈ ጌታ በአህያዋና በውርንጭላዋ ላይ ተቀምጦ ወደ ኢየሩሳሌም ገባ። ወደ ኢየሩሳሌም ሊገባ በቀረበ ጊዜ በደብረ ዘይት አጠገብ ከምትሆን ቤተፋጌ ደረሰ። ደብረ ዘይት ወደሚባል ቢታንያ በደረሰ ጊዜ ከደቀ መዛሙርቱ ሁለቱን ላከ። ወደፊታችሁ ወዳለ ሀገር ሂዱ በገባችሁም ጊዜ ሰው ያልተቀመጠበት አህያ ግልገል ታገኛላችሁ። ፈታችሁ አምጡልኝ። ለምን ትፈቱታላችሁ የሚል ሰው ብኖር ጌታ ይሸዋል በሉ። የተላኩትም በሄዱ ጊዜ እንደነገሯቸው አገኙ። የአህያውንም ግልገል ፈቱ። ጌቶቹም ለምን ትፈቱታላችሁ አሏቸው። ጌታው ይሸዋል አሉ። ወደ ጌታ ኢየሱስም ይዘውት ሄዱ። ልብሳቸውንም በአህያ ግልገል ላይ ጎዝጉዘው ጎዘጎዙ። ጌታንም አስቀመጡት። ቅጠል ቆርጠው በመንገድ ላይ የጎዘጎዙ ብዙዎች ናቸው። ልብሳቸውንም በመንገድ ላይ ያነጠፉ አሉ። በፊቱም በኋላም በፊትም በኋላ ይሄዱ የነበሩ በእግዚአብሔር ስም የሚመጣ የተባረከ መድኃኒት ነው ብለው አሰምተው ተናገሩ። በእግዚአብሔርን ስም የሚመጣ የአባታችን የዳዊት መንግስትም የተባረከች ናት። ጌታ ኢየሱስም ወደ ኢየሩሳሌም ቤተ መቅደስ ገባ። ህዝቡም ሁሉ አዩት። በመሸም ጊዜ ከአስራ ሁለቱ አርድእት ጋር ወደ ቢታንያ ወጣ። በነጋም ከቢታንያ በወጣ ጊዜ ተራበ። በሩቅም ቅጠል ያላት በለስ አየ። በእርሷ ፍሬ ያገኝ እንደሆነ ሊያይ ሄደ ይሄደ ወደ እርሷም በደረሰ ጊዜ ከቅጠል ብቻ በቀር ያገኘው የለም የበለስ ወራቱ አልነበረምና። ለዘላለም ካንቺ ፍሬ የሚበላ አይኑር አላት። ደቀ መዛሙርቱም ሰሙ። ወደ ኢየሩሳሌም ደርሶ ወደ ቤተ መቅደስ ገባ። በምኩራብም ግቢ የሚገበያዩትን ያስወጣ ጀመር። የለዋጮችንም ሰደቃቸውን ገለበጠ፣ ርግብ የሚሸጡትንም ወንበራቸውን። ወደ ምኩራብ ለንግድ ገንዘብ ይዘው እንዳይገቡ ከለከለ። ቤቴ ለአሕዛብ ሁሉ የጸሎት ቤት ይሆን የሚል ጽሑፍ ያለ አይደለምን? እናንተ ግን የሌቦችና የወንበዴዎች ዋሻ አደረጋችሁት ብሎ አስተማራቸው። ዮሐንስም እንዲህ አለ። አልዓዛርን ከሞታን ለየቶ ካስነሳው በኋላ በነጋም ይሁድ ለበዓል የመጡ ሰዎች ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም እንዲመጣ በሰሙ ጊዜ የሰለን ዛፍ ዝንጣፊ ይዘው ከኢየሩሳሌም ፈጥነው ወጡ። በእግዚአብሔርን ስም የሚመጣ ከአርያም የተገኘ መድኃኒት የእስራኤል ንጉሥ የተባረከ ነው እያሉ እየጮሁ ተቀበሉት። ጌታችን ኢየሱስ ክርስቶስም የአህያ ግልገል ያገኘ ተቀመጠበትም እንደ ተጻፈ እንዲህ ሲል፣ የጽዮን ልጅ አትፍሪ እነሆ ንጉሥሽ በአህያ ግልገል ተቀምጦ ይመጣል። አስቀድሞ ግን ደቀ መዛሙርቱ ይህን ነገር አላወቁም ነበር። ጌታ ሳይሰቀል ጌታ በተሰቀለ ጊዜ ይህ የተጻፈ ስለ እርሱ እንደሆነ ያን ጊዜ አወቁት እንጂ እንዲህም አደረጉለት። አልአዛር፣ አልአዛር ብሎ ከሙታን ለይቶ እንዳስነሳው ባስነሳውም ጊዜ ከእርሱ ጋር የነበሩ ሰዎች መሰከሩለት። ስለዚህም ህዝቡ አመኑበት፣ ያደረገውን ታምራት ሰምተዋልና፣ የህፃናቱንም ምስጋና ደግሞ አልአዛርን ማስነሳቱም። የካህናት አለቆችና ፈረሳውያን ግን እርስ በርሳቸው የምታገኙት ረብህ ጥቅም እንደሌለ አታውቁምን? እነሆ ሰው ሁሉ አመነበት አሉ። ማቴዎስና ማርቆስ የሰለንን ነገር አላወሱም። ሌሎቹ ከእንጨቶች ቅጠሎችን እየቆረጠ በመንገድ ውስጥ ጎዘጎዙ አሉ እንጂ ሉቃስም ቅጠልን ወይ ሰለንን አላወሳም፣ ሲሄዱ ልብሳቸውን በመንገድ ላይ ጎዘጎዙ ነበር አለ እንጂ። ዮሐንስ ግን ለብቻው ከኢየሩሳሌም ከሰለን ዛፍ ላይ ዘንባባ ቆርጠው ያዙ አለ። ሰለንም በኢየሩሳሌም አልነበረም። ጌታችን ሕፃን ሆኖ ሳለ ወደ ግብፅ በወረደ ጊዜ ከእናት ብሩክት ቅድስት ከሆነች ከመቤታችን ድንግል ማርያም ጋር እስሙናይን ከሚባል ሀገር ደረሱ። ከዚያም ሰለን አገኙ ጌታችንን ከስርዋ ተነቅላ ሄዳ በደብረ ዘይት ላይ እንድትተከል አዘዛት። ያን ጊዜ ወደ አየር ወጥታ በረረች። ሄዳም በዚያ በደብረ ዘይት ተተከለች። ከእርሷም ወስደው የክብር ባለቤት ጌታችን ኢየሱስ ክርስቶስን ተቀበሉት። ጌታችንም የሆሳዕና ውደት ባሳየ ጊዜ የአይሁድ ወገን ቅናት ይዟቸው የሚገድሉት ገንዘብ ምክንያት ፈለጉ። ለእርሱም ምስጋና ይሆን በእኛ ላይም ይቅርታው ቸርነቱ ይደረግልን ለዘላለሙ አሜን። ቅዱስ ቄርሎስ መንፈሳዊ። በዚች ዕለት የከበረ መንፈሳዊ አባት፣ የኢየሩሳሌም ኤጲስቆጶስ አባ ቄርሎስ አረፈ። ይህም አባት የቤተ ክርስቲያንን ትምህርት በመማር ያደገና እጅግ አዋቂ ምሁር ሆነ። ከእርሱ በፊት የነበረ ኤጲስቆጶስ አባ በርኪሶስ ባረፈ ጊዜ ይህ አባት መርጠው ለኢየሩሳሌም ኤጲስቆጶስ አድርገው ሾሙት። በተሾመም ጊዜ ከምዕመናንና ከአሮሳውያን ተኩላዎች በመልካም አጠባበቅ ህዝቡን ጠበቀ። የኤጲስቆጶሳት ጉባኤ በሰርዲቀ በተሰበሰበ ጊዜ ይህ አባት ከዚያ ደርሶ አሮሳውያንን ተከራከራቸው። ምላሽ አሳጥቶ አውግዞ አሳደዳቸው። አካኪዮስንም ከቂሳሪያ ሀገር ስብከቱ ወንበር አሳደደው። አካኬዎስም ወደ ታናሽ አሮሳዊ ወደ ሆነው ቆስጠንጥኖስ ሄዶ ከማህበሩ ስለደረሰበት ውግዘትና ስደት ይልቁንም ከዚህ አባት ቀርሎስ የደረሰበትን ሁሉ በመናገር ከሰሰው። ስለዚህም አሮሳዊ ንጉስ ይህን አባት ከኢየሩሳሌም አሳደደው። ሌሎችንም ብዙዎች ኤጲስቆጶሳትን ከሀገረ ስብከቱ መንበራቸው አሳደዳቸው። ይህ አባት ቀርሎስ ወደ ተርሰስ ከተማ ሄዶ ከሀገሩ ኤጲስቆጶስ ከስሊዋኖስ ጋራ ተገናኘ። እርሱም ተራዳው፣ ጥቂት ቀኖችም ከእርሱ ዘንድ አስቀመጠው። በሉኪያኖስ ስብሰባ በሆነ ጊዜ ይህ አባት ከተሰበሰቡት ውስጥ አንዱ እርሱ ነው። አካኪዮስንም ደግመው አወገዙ፣ ተረገሙት። ዳግመኛ ወደ ንጉሥ ሄዶ በዚህ በቅዱስ ቄርሎስ ነገር ሰራበት። ንጉሥም ወታደሮች ልኮ ከዚያ ካለበት አሳደደው። ከዚህ በኋላ ይህ መናፍቅ ቆስጠንጢኖስ ሞተ። ልጁ ሶስተኛው ቆስጠንጦኖስ ነገሰ። ይህንም አባት ከተሰደደበት ወደ መንበር መብስናው መለሰው። አባቱ ያሳደዳቸውን ኤጲስቆጶሳት ሁሉንም መለሳቸው። ይህ አባት የተረፈውን ዘመን በሰላምና በጸጥታ ኖረ። ታላቁ ቴዎዶስዮስም በነገሰ ጊዜ ስለ መቄዶንዮስ፣ ስለ ሴባልዮስና ስለ አብላንድሪዎስ በቁስጥንጥንያ 150 ኤጲስቆጶሳት ሰዓት በአንድነት ሰበሰበ። ይህ አባት በጉባኤው ውስጥ አንዱ እርሱ ነበር። መናፍቃንንም መመለስን እንብ ባለ ጊዜ ከወገኖቹ ጋር ረገማቸው፣ አጉዞም ለያቸው። ሃይማኖትን ያቀኑ 318ቱ በሰሩት በጸሎት ሃይማኖት ላይ ለመንግስቱም ፍጻሜ የለውም ከምለው ቀጥሎ እንዲህ የሚል ጨመረ፦ የባህሪ ገዢ በሚሆን በሚያድን በመንፈስ ቅዱስ እናምናለን ከአብ የተገኘ ከአብ ከወልድ ጋር እንሰግድለት እናመስግነውም በነቢያት አድሮ የተናገረ ሐዋርያት ሰብስበው አንድ ባደረጓት ከሁሉም በላይ በምትሆን ክብርት፣ ንጽሕት፣ ጽንዕት፣ ልዩ በምትሆን በአንዲት ቤተ ክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንን መነሳት ተስፋ እናደርጋለን የሚመጣውንም የዘላለም ሕይወት ከዚህ በኋላ ይህ አባት በመንፈስ ቅዱስ ተቃኝቶ ብዙ ድርሳናትና ተግሳጻትን ደረሰ። ሁለተኛም ስለ ጸሎት ሃይማኖትና ስለ ትርጓሜው ሌላ በውስጡ 18 ያህል ድርሳን ያለ መጽሐፍ ደረሰ። እርሱም ጥበብን ዕውቀትን ሁሉ የተመላ እጅግ የሚጠቅም ነው። በጵጵስናው መንበር ሰላሳ ሶስት ዓመት ከኖረ በኋላ በሰላም አረፈ። በጸሎቱ የምትገኝ በረከቱ ከእኛ ጋር ለዘላለሙ ትኑር። አምን። መጋቢት 22 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። ቅዱሳን ሐዋርያት፣ ንጹሐን አርድእትና ቅዱሳት አንስት የጌታችን 120 ቤተሰቦች። ቅዱስ ቄርሎስ መንፈሳዊ፣ የቅድስት ሀገር ኢየሩሳሌም ጳጳስ የነበረ፣ ንጽሕናው የተመሰከረለት አባት ሲሆን በ381 ዓመተ ምሕረት በቁስጥንጥንያ በሦስት መቶ ሰማንያ አንድ ዓመተ ምሕረት በቁስጥንጥንያ ከተሰበሰቡ ከመቶ ሃምሳ አራት ቅዱሳን ሊቃውንት አንዱ ነው። ብዙ ድርሳናትንን ጽፏል። ወርኃዊ በዓላት፦ ቅዱስ ዑራኤል ሊቀ መላእክት፣ ቅዱስ ሉቃስ ወንጌላዊ፣ ቅዱስ ደቅስዮስ የእመቤታችን ወዳጅ፣ አባ እንጦንዮስ አበ ምኔት፣ አባ ጳውሊ የዋህ። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ። አንቺ የኢየሩሳሌም ልጅ ሆይ እልል በዪ። እነሆ ንጉሥሽ ጻድቅና አዳኝ ነው። ትሑትም ሆኖ በአህያ በአህያይቱም ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል ዘካርያስ ምዕራፍ ዘጠኝ ከቁጥርም ዘጠኝ ጌታ የሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁሉ ጊዜ የማያገለግሉ አላፋት መላእክትን እያሳስቡ በችግረ ጊዜ የማቀርብልን ምስጋና ተቀበል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 ወስብሐት ለእግዚአብሔር፣ ወለወላዲቱ ድንግል፣ ወለመስቀሉ ክቡር አሜን። ይቆየ